ያቺ ልጅ ያቺ ልጅ መልከ መልካም ጸደይ፣ ለቤታቸው ፋና ለኛ ብርሃን ፀሐይ፣ ለእናቷ ለአባቷ ታዛዥ ምግባር ሰናይ፣ ጎረቤት መንደሩ አልዋት የኛ ሲሳይ። አምላክ በጥበቡ ባርጎ ሲፈጥራት፣ ቅንነት ለልቧ ማን ያስተማራት? እረ ትገርማለች፣ እረ ትደንቃለች፣ ምስራቅ ምዕራቢያን ሁሉን ታስንቃለች። የኔ ሀበሻ ህልም አላት፣ አዎ ህልም አላት፣ ህልም ነበራት እናቷን አባቷን ሰው ለማረጋያት። ግን ያ ጨካኙ ግን ያ አረመኒው አብሮ አጠፋ ተስፏን ወመኒው። ቆይ ለምን እኮ ለምን ክብሯን በገፋታ ህልሟን ተለይታ ስትኖር ተንገላታ ጨለመው በረታ። ቆይ ለምን አንዲት ሕፃን ልጅ ላይ እኮ ለምን ፍትህ ጠፋ ከላይ? በአንድ ቀን ጀንበር ወይ በጨለማ ሴትን ማንገላታት ለእድሜ ዘመኗ እኮ ምን የሚሉት ነው? እንስትን መድፈር እባካችሁ እያለች ቀበሯት ካፈር ማቅለብ ሳየዋ ተቁሳቁላ ደቃ ያቺ መለሉ የኛ ፀሐይ ጮራ ታየች አቀርቅራ ግራ እንባ እያገራት ልቧ እንድፍና አርጋ እንዲህ ስትል ሰማው እንዲህ ስትል ሰማው ወንድ ሁሉ ወንድ ነው ውስጤን ሆነ አርጉ ያስቀረኝ እሱ ነው እያለች እያለች ዛሬም ብቻዋን ነች የእውነት የእውነት ከውስጤ ነው ህመሟ አመመኝ፣ የጠበስኳት በሳት ለካስ ወንዱኔ ነኝ። እኔም ምታለች አንተ ምታለች ሳያት ግን በጣም ታሳዝናለች እቴ እንዲያለች። እኔ ለእናቴ ላንተ ለወንድሜ ሁሉን ሆናለሁ እስካለሁኝ ቆሜ፣ ሁሉን እችላለሁ እስከ ሰጠኝ እድሜ።